ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ትንሽ ተጠፋፍተን ነበረ ተገናኝተላል ድጋሚ። ምናልባት በጸሎት የበረታችሁ ሰዎች ስትንበረከቁ እኔን ወንድማችሁን አስቡኝ። ታዲያ ሁልጊዜ እንደመረቃችሁ እውነቴ ነው ምላችሁ፣ ይሄ ከመልካም ምኞት የዘለለ ነገር ግን እናንተ ላይ በረከትን ከማወጅ ጽንሰ ሀሳብ የመነጨ ስለሆነ ደስ ብሏችሁ አሜን እንደምትሉኝ አምናለሁኝ። ይሄ 2018 ዓ ም አምላክ እናንተን እዚህ ምድር ያመጣበትን እውቀትና ዓላማ ለእናንተ የሚያስረዳበት ይሁንላችሁ። ዝም ብሎ ስለነጋ ከምኖር አልፋችሁ የተፈጠራችሁበትን ዓላማ አውቃችሁ ለዛ የምትሰጉበት፣ ለመብላት ሳይሆን የሆነን ነገር ለማሳካት የእናንተን ዓላማ ሳይሆን የእሱን ዓላማ የምትሮጡበት ይሁንላችሁ። እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወንድሞቼ፣ እናቶቼ ተምኔሉና ርዕሱ ላይ እንደተመለከታችሁት አንድ ጠንከር ያለን ሀሳብ እናነሳለን ማለት ነው። ስፔሻሊ ወጣቱን የሚመለከት ማለት ነው። እንግዲህ እንደምታውቁት በዚህ ሰዓት ላይ በጣም በርካታ ወጣቶችን ዲያብሎስ እያጠመደብን ይገኛል። በጣም በሚያናድ ሁኔታ በጣም በሚያናድ ሁኔታ ከሚለማው ወጣት ይልቅ የሚበላሸው እየበዛ መጥቷል። ሳነሳው እንድንጸልይላቸው፣ እንድንጸልይ ለራሳችን ሀሳቡን ስናጎላው ደግሞ ወገኖቼ ምናልባት በአካባቢያችሁ ላይ እናንተ ማስተካከል የምትችሉት ነገር ካለ ያንን ነገር ፊክስ ለማድረግ ንቃተ ሕሊናችሁ እንዲበረታም ነው። በጣም የምወደው አንድ አባባል አለ። አንድን እስረኛ ከእስር ቤት እንዳያመልጥ የምትፈልግ ከሆነ ዋቴቨር ኢት ቴክስ የሚከፈለውን ዋጋ ሁሉ ከፍለ እስር ቤት እንዳለ እንዲያውቅ እንዳታደርገው። ቢኮዝ እስር ቤት ውስጥ እንዳለ ካላወቀ ከእስር ለማምለጥም እስር ቤት እያለ የሚደርስበትንም ጫና እምቢ ለማለት የሚያስችለውን አቅም አያገኝም ነው። ታዲያ ወገኖቼ፣ የዚህ ቻናል ቤተሰብ ከሆናችሁና የኔን ቪዲዮ ከዚህ በፊት ተመልክታችሁ የምታውቁ ከሆነ እባካችሁ እባካችሁ ወንድማዬ ልመናዬን ለእናንተ አቀርባለሁኝ። አሁን የምናወራበትን ሀሳብ ሰምታችሁ ስትጨርሱ ይህ ወጣቱ በቃ ከሚል አልፋችሁ ይሄ ጉልበታችሁ ተንበርክኮ ለእነሱ መቃተት ይሁንላችሁ በምታምኑበት ሃይማኖት ቢኮዝ ወገኖች፣ የእናንተ መንፈሳዊ ህይወትና የእናንተ የጸሎት ህይወት መጠንከር ለእናንተ ግላዊ ህይወት ብቻ ሳይሆን ለጄኔሬሽንም የሚሰጠው አስተዋጽኦ አለ። አጩ በመንፈሳዊት መበርታት ማለት ከራስ ያለፈ ሚና አለው ነው። በርቱ ስላችሁ እናንተ ስትበረቱ የሆነን ሰው ማበርታት የሚያስችል አቅም ስለምታገኙ። ታዲያ የዛሬውን ቪዲዮ እንድሰራ ያደረገኝና ምናልባት ያነሳሳኝን አንድ መልእክት የሆነ ሰው በውስጥ መስመር ላከልኝ ማለት ነው። ያው እናንተ ከምትመለከቱኝ ተመልካቾች ውስጥ የክፍለ ሀገሩን ተውትና መሀል ከተማ አዲስ አበባ ላይ ብቻ በወር ውስጥ ውርጃ የሚፈጽሙ ሴቶች ያው ሴቶች ስላችሁ በዋናነት እነሱም ቢኖሩ ከጀርባ የንወለሉ ወንዶችም እንዳሉ ታውቃላችሁ። በጣም በርካታና ወገኖች በጣም በርካታ እንደሆኑ ምናልባት የምታውቁ ሰዎች ታውቃላችሁ። እና ይህ ወንድም ያጋራኝ መረጃ ምንድን ነው እድሜያቸው ምናልባት ከ18 ዓመት በታች የሆነ በጣም በርካታ ሴት ታዳጊ እህቶች እንደዚህ አይነት ነገር እያደረጉ ነው። እኔ በምሰራበት አካባቢ ይህን ነገር የማየት እድል አለኝ። እና ኖርማል አደለም አሁን እየመጣ ያለው ወጣት፣ ምክንያቱም 14 ዓመቷ ነው ማለት ኖርማል ነው ለእሷ ይህን ነገር ከውስጧ ማስወጠቷል። ወገኖች ቀላል ይመስላል እንደዚህ ሳወራችሁ፣ ቤተሰብ የማያውቀው ብዙ ጉድ ውስጥ ገብቷል ወጣቱ ጄኔሬሽን። ስለዚህ ይህን ጄኔሬሽን አሁን ባለበት ጎዳና እንዲቀጥል ካደረግነው ሲጨርስ ሲወል ስለሆነ ማብቂያው አንድ ሰው እንኳን መታደቅ የቻለን እንጽ ወገኖቼ አንድ ሰው እንኳን መታደግ ከቻለን ምናልባት እንድንመክር እንድንኮረኩምም ነው ይህንን ቪዲዮ የሰራው ያለሁት። ወገኖቼ አሁን ስምንተኛ ክፍል ሰባተኛ ክፍል ያሉ ሕፃናት ወገኖቼ ብዙ ነገር ያውቃሉ ያደርጉማል አምቴልንጊ አምቴልንጊ። ወገኖቼ የዛሬ አምሳ ዓመትና አርባ ዓመት አንድ ወጣት ምናልባት በህይወት ዘመኑ ሁለት ወይ ሶስት ሴቶችን በጣም ከበዛሉ ራቁታቸውን የሚመለከተው። አሁን ወገኖቼ የሰባት ዓመት ልጅ የስምንት ዓመት ልጅ በሺዎች የሚቆጠሩ እርቃናቸውን የሆኑ ሴቶችን ይመለከታል። ስለዚህ አርሊ ሴክሽዋል ኤክስፖዠር ወገኖች፣ ምናልባት እድሜያቸው ለሆነ ነገር ሳይደርስ የሆነ ነገር ውስጥ የተወተፉ በጣም በርካታ ወጣቶች የትም ሳይሆን እዚሁ እኛ ሀገር ላይ ይሄ አጋንንት ክንፉን ዘርግቶ ብዙዎችን ከልሏል። ከአምላክ ጠላ ማለት ነው። ታዲያ አንዳንድ ምናልባት አሀዛ መረጃዎችን እንመልከት ወገኖች። እንግዲህ አንዳንዱ ጥናቶችን ማንሳት የሚያስፈልገው የምንናገረውን ነገር ትኩረት ሰጥታችሁ ሰምታችሁ መደንገጥ ካለባችሁ እንድደነግጡ ማዘን ካለባችሁ እንድታዝኑ ነው። ራይት ኢሞሽን በነገራችን ላይ ይጠቅማል፣ ለሆነ ነገር እንደዚህ ይላል። አኮርዲንግ ቱ ሪሰንት ዳታ 29 ፐርሰንት ኦፍ አዶለሰንት ኢን ኢትዮጵያ። ኢትዮጵያ ውስጥ ያሉ 29 ፐርሰንት የሚሆኑ ምናልባት እነዚህ እርባን ኤሪያ ላይ ያሉ ማለት ነው፣ ከተማ አካባቢ ያሉ ወጣቶች ሃድ ዴር ፈርስት ሴክሹዋል ኢንካውንተር ወይ ኢንተርኮርስ ቢፎር ዘ ኤጅ ኦፍ ፊፍቲ ይለናል። ቀጥሎ ጥናቱ እንደዚህ ይላል ወገኖቼ 62 ፐርሰንት የሚሆኑት ደግሞ ወጣቶች እንደነዚህ አይነት ነገሮች ውስጥ የሚገቡት እድሜያቸው 18 አመት ሳይሞላ ነው። ሌላኛው ጥናት እንደሚያመለክተው ደግሞ ወገኖቼ ይሄ በኢትዮጵያን ዲሞግራፊክ ኤንድ ሄልዝ ሰርቬ የተጠና ጥናት ነው። በርካታ ወጣቶች እንደነዚህ አይነት ነገሮች ውስጥ የሚዘፈቁት እድሜያቸው ከ15 እስከ 19 ባለ ውስጥ ነው ይላል። ሚዲያን ኤጅ አቬሬጅ ሲወሰድ ደግሞ 16 ዓመት አካባቢ ላይ ነው። ወገኖቼ በጣም በርካታ ወጣቶቻችን ማየት የሌለባቸውና መንካት የሌለባቸውን ነገር ነክተው አባሳው እያንገበገባቸው ያለው ወገኖቼ ታዲያ፣ አንድ ቪዲዮ ላሳያችሁ። ወገኖቼ በጣም ሙጫጭሬ የሆኑ ሕፃናት ልጆች የሚያወሩት ወሬ ነው። ነገር ግን ወሬው ለጆሮ እንኳን በሚከብድ አይነት ሁኔታ ገስቦ ይገኛል ወገኖቼ

ለኛ እንደሰማችሁት ነው ወገኖች ምናልባት ይሄ ተቀርጾ ወጣ እንጂ ከዚህ የከፋም ምናልባት ብትሰሙት የማታምኑትን አይነት ነገር በጣም በርካታ ቲኔጀር እድሜያቸው ገና 18 ያልሞላ ልጆች ይፈጽማሉ ያደርጋሉ ወገኖቼ ያደርጋሉ ወገኖች ታዲያ ምን ችግር አለው እንዴ እድሜያቸውን ፈታ ብለው ይኑሩበታል አንተ እኮ ትልቁ ችግር ይሄ ነው መፈታትና ፈታ ማለት ልዩነቱ አይገባ። ወጣቱን ለመታደግ እንደ እኔ ምን ማድረግ እችላለሁኝ? በቃ ይሄ እኮ የንወለለ ህዝብ ነው ምናምን ብለን ከመቀመጥ አልፈን እባካችሁ ግንጭ እባካችሁ እንጸልይላቸው። አይ እኔ ጸሎት ለውጥ ያመጣል ብለህ ነው? አዎ ለውጥ ያመጣል። በመሰረታዊነት ደረጃ ያንተ ጸሎት ለውጥ እንደማያመጣ ያሳመነ ራሱ ይሄ አጋንንቱ ነው። ከባድ ነው። ታዲያ ወገኖች የቀጥዬ ማሳያችሁ ቪዲዮ በጣም በርካታ ወጣቶች እንዲሁም ደግሞ ወላጆች እንዲሁም ደግሞ ህብረተሰቡ ያለበትን መሰረታዊ ውድቀት ያመለክታል ብዬ አስባለሁ። ሁለት ጎራ የተሰለፈ ወገኖቼ ለአጋንንትም ለእግዚአብሔርም እቦድናአለው የሚል ፊርማ ያለው ይመስል የሆነ ግራጫ ሜንታሊቲ ያለው ወጣት ህብረተሰብ እየበዛብን ነው የሚገኘው። እና ይህንን ቪዲዮ ተመልከቱት ወገኖቼ፣ ከጀርባ የሆነ ቤተ ክርስቲያን አለ። እነሱ ደግሞ የሆነ ፌስቲቫል አዘጋጅተው ፊት ለፊቱ ላይ በጣም የሚገርም በቃ ሃይማኖትን የሚያሳድግ ስትመለከቷቸው መንፈስን የሚያንጽና ከስጋይነት አውጥቶ መንፈሳዊነት ጋር የሚያደርስን አይነት እንቅስቃሴ እየተንቀሳቀሱ ነው እንዴ? ነው እንዴ ወገኖቼ? ሲባል ዜሮ ነገር ነው የምትናገሩት ታዲያ። ከኋላ እንደምትመለከቱት ወገኖቼ ቤተ ክርስቲያን አለ፣ ቸርች እንደምታዩት፣ ጉድ ኒውስ ቸርች ይላል። ቸርች ምናምን እንዳትሉ ኮሜንት ላይ ቤተ ክርስቲያን ቤተ ክርስቲያን ነው ሃይማኖት ቦታ ነው። አንተ የምታምነው እምነት መሆን የለበትም ግዴታ እንዴ ታዲያ። ዮናታን ወጣቱ አይፍታታ እያልከን ነው እንዴ? ቅድም ነክር ያለው በመፍታታትና በመፈታት መካከል ያለውን ልዩነት እስካልገባ ድረስ አንተም ያፍታቱኛል ብለ የጀመርካቸው ነገሮች ፈታተው ሲጨርሱ የማታውቅም ነው ገብቷቸዋል። ሞተር እዚህ ጎማዛ ጎማ አዛ ስፖኪዮ ደግሞ ሱዳን ነው የሚገኘው ነው። ታዲያ ዳንስ ኃጢአት ነው እያልከን ነው ዮናታን? አንድ ነገር እንገራችሁ፣ ጀነራሊ ማለት ነው በጣም በርካታ ቪው ያላቸው የዳንስ ቪዲዮዎች በነገራችን ላይ በሴቶች የሚደነሱ ዳንሶች ናቸው። በርካቶቹ ደግሞ የመቀመጫ መወዝወዝና አካልን የማሳየት አባዜ ገኖባቸው ይታያል። ቢኮዝ ወገኖቼ፣ ለምትመለከተው ለአንተ ዓይንህንና ስጋዬ ስሜትን ማርካት እንጂ ዋነኛው ዓላማው እነሱ እየተንቀሳቀሱ እያለ አንተ በቃ ገብቷል። እንዴት ያለ በቃ ግራ እጇ እዚህ ቀኝ እጇ እዛ ሲሆን ብለህ የጸሎት ህይወት አያድግም ነው እያልኩ ያለው። ለምሳሌ ተመልክቷቸው እነዚህ ልጆች ተመልከቷቸው ሲደንሱ፣ መች ሴይን ተመልክተ ስታበቃ ትናንትና የነበብከው የመጽሐፍ ቅዱስ ጥቅስ ትዝ ልል የስጋ ፍሬዎችን ገለ መንፈሳዊነትን የሚያጎለብቱ ነገሮች ላይ ፎከስ ማድረግ አትችልም። አምቴሊንግ ዩ ዳንሱ ሲጨርስ ቂዷ ሲጨርስ ጡቷ ነው። ምንም የተለየ ነገር የለው። አታወሳስቡብን። ዳንስ ታዲያ ኮ አንዳንዴ ኮ ለቀቅ ማለት ያስፈልጋል። መነቃነቅ ኮ ለሰውነት። አንዳንድ ሰው ኮ ሚሰራውን ራሱ ሚሰራውን ስህተት መንፈሳዊ ለማድረግ እና ይሄ ትክክል ነው ብሎ ለማሳመን የሚሄድበት ርቀት ኮ አይብራራም። አምታይ ልዩ አይብራራ። ለነገሩ እኔ በመሰረታዊነት ደረጃ ዳንስ ምናምን የሚባሉ ነገሮችን ሃይማኖታዊ ቦታዎች ላይ አልደግፍም። እና ወገኖቼ ትምህርት ቤቶቻችን፣ ምናልባት ልጆች የሚከማቹባቸው ቦታዎቻችን ልጆቻችን ስጋዊና አለማዊ እንዲሆኑ ከማበረታታት መቼ ነው የሚቆጠበው? ነው እያልኳችሁ ያለው። መንገድ 19 ነው ሁሉም ጋር ተራመድ ስትጨርስ አንድ ቦታ ነው የምትደርሰው ይባላል። እንዴ አዲስ አበባ ለመድረስ እኮ ወገኖች፣ ያሉ መንገዶች ይታወቃሉ። ወደ ጊንጪ እየሄድ ከአዲስ አበባ እንደማደርስ የጊንጪም ሰዎች የአዲስ አበባም ሰዎች እኛም እናውቃለን። እና ቃሉ እንደሚለው ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዛ ፈቀቅ አይልም ነው የሚለው። የነሆን ለላችሁ ቤተሰቦች በጣም በትልቅ ይቅርታ ማለት ነው። ለምሳሌ ይህን ቪዲዮ ተመለከቱ ያው የሰው ፊት መሸፈን ያስፈልጋል ነገር ግን አልሸፍኑም ቢኮዝ እነሱ ፐብሊክሊ ስለሆነ ፖስት ያደረጉት በጣም በርካታ ቪዲዮ አለ እንደዚህ አይነት ማለት ነው ልጆቻቸውን ይዘው ወጥተው እንደዚህ አይነት ለስት ፉል የሆነ ዘፈን ከፍተው ምናልባት የሆነ በቃ ደስ የማይል ጭፈራ የሚያስጨፍሩ ማለት ነው በስቲ እስቲ በልበል እስቲ እስቲ ዳንስ ትችላ እስቲ ደንስልኝ አጎት መጥቷል ደንስልን ኧረ አጎት ተው ስለዚህ እባካችሁ ምናልባት ታዋቂ የመሆን ጥማት ያላችሁ ወላጆች ልጆቻችሁን ይዛችሁ ሶሻል ሚዲያ ላይ አወጣችሁ የማይሆን ነገር አታሳዩዋቸው፣ አታስደርጓቸው፣ ስለማይበጅ ስለማይበጅ አንተም ሶሻል ሚዲያ ላይ መቀመጥ ስለማይበጅ በቀኑ መጨረሻ ማለት ነው ምንም ጥቅም የለው። በረጋችን ስንት ጥቅም እንዳለው ታውቃላችሁ። ስፔሻሊ ቲክቶክ እና ኢንስታግራም መጠቀም ዜሮ ጥቅም ነው ያለው። መጠቀም ነው ያልኳችሁ፣ ኮንሱመር መሆን ነው ያልኳችሁ። ኮንቴንት ክሬት የሚያደርጉ ሰዎችማ አር ሜኪንግ መኒ፣ አንተን በማደደብ ውስጥ ነው ገንዘብ የሚሰራው። እና እንደነዚህ አይነት እምነት ያላቸው ሰዎች ናቸው ወገኖቼ እያደጉ ሲመጡ መጽሐፍ ለመግዣ ሁለት መቶ ብር ከሚያወጡ ይልቅ 2000ና 3000 ብር ከፍለው ኮንሰርት ገብተው የሆነ አልኮል መጠጥ እየጠጡ መገልሙት የሚያምራቸው በጣም ይቅርታ አርጉልኝ፣ ስለ ቃል ወገኖች፣ ስለሚያበሳጨኝ ነው። ይህንን ቪዲዮ ተመልከቱት። ከተወሰኑ ቀናት ምናልባት ሳምንት እንደዛ አካባቢ አዲስ አበባ ላይ ሚኒኒም አዳራሽ የሆነ ሶኮልድ ትልቅ የሚባል ያው ትልቅነቱ በቅንፍ ውስጥ ይሁን ወደ ታች ስለሆነ ማለት ነው። ወደ ታችን መተለቅ ይቻላል፣ በነገራችን ላይ ወደ ላይ ብቻ አይደለም። ኮንሰርቱ ላይ ይሄ የምትመለከቱት ቪዲዮ ቪአይፒ ሴክሽኑ ላይ ያሉ ህዝቦች ናቸው። በጣም ተኮልኩለው የምትመለከቷቸው በቀላሉ ሁለት ሺህ ብር እየከፈሉ ነው የገቡት። አልኮል አለ፣ ሌላ አልኮል አለ፣ ደግሞ ደግሞ ሌላ አልኮል አለ። ስለዚህ ተሰብስበ ያንን የአልኮል መንፈስ እየጋበዝከው የአልኮልን መንፈስ እየጋበዝከው ማለት ነው ተሰብስበ የግልሙትናን መንፈስ እየጋበዝከው በዘፈን መንፈስ ተጥለቅልቀ ወገኖቼ ይሄ ህዝብ ይሄ ወጣት በጸሎት ካልሆነ በስተቀር በምክር እንደማይመለስስ ብዙዎቻችን ገብቶናል። ምናልባት ልባችሁን ለዚህ ወጣት እንድታዝኑና ተበሳሽታችሁ ደግሞ በአምላካችሁ ፊት ይዛችኋቸው እንድትቀርቡ ምናልባት ይዛችሁን እንድትቀርቡ ነው የወደቅን ሰዎች። ታዲያ ወገኖቼ ቃለ እግዚአብሔር እንደሚያሳስበን፣ ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ሀያ አራት ሰዓት በሳምንት ሰባ ቀን በዓመት ሶስት መቶ ምናምን ቀን ዝም ብላችሁ ጸልዩ። ይሄ አለ አይደል? ዝም ብሎ ዓይን ተጨፍሮ የሆነ ነገር እየታሰበ የሆነ ደምና ውስጥ የሚኖር የሆነ ሽማግሌ ነጭ የለበሰ ሰው እየታሰበ የሚጸልየውን ጸሎት ሳይሆን ሳታቋርጡ ጸልዩ ማለት ሳታቋርጡ ልትጸልዩባቸው የምትችሏቸው ብዙ ነገሮች አሉ። በሌላ ጽንፍ ስለዚህ ጸልዩ ሲል ደግሞ አንተ በበጸለይ የሆነ ነገር ይፈጠራል። እኔ አንድ ሰው ነኝ ምን ማድረግ እችላለሁ? ብዙ ነገር ማድረግ ትችላለህ ትችያለሽም እያለ ያለ ነው ስለዚህ ወገኖቼ የሚሰማ አምላክ አለ። የሚመልስ አምላክ አለ። ስለዚህ እናንተ በመጸለያችሁ የሆነ ሰው የሆነ ቦታ እናንተ ማጣቁት አንድ ወጣት ይተርፍ ዘንድ ይችላልና እባካችሁ ጊዜ ያላችሁ እም ወዳችሁ ማከብራችሁ ወንድሞቼ፣ እናቶቼ ይህን ነገር እንደ ማሳሰቢያ ትቼላችሁ ልሄድ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።